የተከበረው ህዝባችን፣ የተወደድከው የፋኖ ሰራዊት፣ መላው የትግሉ ቤተሰብ በሙሉ ከመጋቢት 10 2017 ዓ.ም ጀምሮ በሁሉም የአማራ ግዛት የታወጀው ዘመቻ አንድነት አምስተኛ ቀኑ ላይ ደርሷል። በዘመቻ አንድነት በጠላት የአብይ አህመድ አገዛዝ ላይ በጀግናው ሰራዊታችን ከፍተኛ ሰባዊና ቁሳዊ ጉዳት አድርሰን ነጻ የመሬት ቀጠናን እየተቆጣጠረ በመሆኑ የሚታይ የሚዳሰስ ሐቅ ነው። ከወታደራዊ ድሎቻችን በላይ በሰረኞቹ ትርክት የውስጥ የአማራ ህዝብና አንድነት የፋኖ አንድነት እንዲላላ አበክረው ሲሰሩ የቆዩ ህዝባችን ላይ የህዝባችን ጠላቶች ትርክታቸው በቀናት ልዩነት ታውቆ ታክቶ አንድነታችን የማይቀለበስበት የከፍታ ማማ ላይ እንዲደርስ መሆኑ የዘመቻ አንድነት ትሩፍት ነው። በዘመቻ አንድነት የተደራጀው የአራት ኪሎ ግቢ የአማራ ትግል በሌላ የሶስተኛ ወገን ያውም በግለሰብ እንደሚመራ መሰረተ ቢስ ትርክት አሰራጭቷል። የአማራ ፋኖ ትግል በቁርጠኛና አስተዋይ ልጆቹ ተጸንሶ ተወልዶ አድጎ በምስራቅ አፍሪካ አዲስ የስበት አቅም የፈጠረ ትግል መሆኑን ለወገናችን እናረጋግጣለን። ስለሆነም የአማራ ፋኖ ትግል ትላንትም፣ ዛሬም በምታውቁ ልጆቹ ፊት አውራሪነት የሚመራ እንጂ ለማንኛውም ተራ ፍላጎት የሕዝባችን ጥቅምና ደህንነት አከራይተን የምንቀዘበዝ ከንቶዎች ሳንሆን በቆቅ ንቃት በንስር እይታ በቆራጥነት እየታገልን ቆይተናል፣ ነገም እንቀጥላለን። አሸንፌ ጨርሻለው የቀራይ መለቃቀም ነው ብሎ በአደባባይ ካወጀ 19 ወራት ያለፈ ቢሆንም ህዝብ ታግሎ ያሸነፈ አምባገነንና ወንጀለኛ ታይቶ አይታወቅምና በፍጹም ጀግንነት እያፈራረስነው እንገኛለን። ቅጥፈትና ማጨበርበር ስሪቱ የሆነው ፋሽስቱ አገዛዝ የቅጥፈት አንደበቱ የሚዘጋው ሲገረሰስ ነውና እስከ ዕለት ፍጻሜው ካወናባጅ ቅጥፈቱ ተቆጥበን ከመቼውም ጊዜ በላይ በአንድነት ቁመን እንድንታገል ጥሬያችንን እናስተላልፋለን። አንድነት ኃይል ነው። አርበኛ ሀብቴ ወልዴ አማራ ፋኖ አንድነት በጎንደሯ ና ሰብሳቢ መጋቢት 14 2017 ዓ.ም፣ ጎንደር፣ አማራ፣ ኢትዮጵያ። አመሰግናለሁ።